እዚጋ አስቀመጡ። ውይ፣ እዚህ ሆነህ ነው። ምንድን ነው በእጅህ ያስጋ? አይ፣ ምንም። ኧረ እዛ የሚያታከብዱ ሌላ ነገር አስመሰልክብኝ። ያው ምንም አልኩሽ እኮ። ሰሩን ተዋ። እንዳየው ካልፈለግክ አላየውም። እና ቆይ ምን ይሻላል? ከዚህ በኋላ የትም መድረስ አንችልም ማለት ነው ሲያናድ። አሁን ቤት ገብተን ሳሮንን መከታተል ነው ያለን አማራጭ። እንዴ ቆይ ቆይ ቆይ ይሄንንም ሳሮናት እንዲያደረገችው ዳዊት? እህትነቷም እኮ ለእኔ ጭምር ነው። ቆይ ለእሷ መጥፎ ማሰብ የሚያስደስጠኝ ይመስልሃል? እና ቆይ እሷናት ስልኩ እንዲዘጋ ያደረገችው? ታዲያ አጋጣሚ ሊሆን ይችላል። ከሆነም እናያለን። ይህንን ሁሉ ነገር ካደረገች ቅድም አይታናለች ማለት ነው። ግን እኮ እሷ ውስጥ ነበረች። ቆይ ሁሉ ነገር እንዴት ልታውቅ ቻለች? ይገባኛል ለሷ የተከራከርክላት እንደሆነ፣ ግን አንተ ብታምንም ባታምንም ሳሮ መጥፎነቷን ደግማ ደጋግማ ሳይታናለች። እሺ ምን ላድርግ ነው? እህቴ እንደዚህ የምትቆራቆሩላት ከሆነማ አጠገብ ያለውን መረጃ አታይም ማለት ነው። አሁን በቃ ስለ ህይወት ብቻ አስብ። እሷማ አንድ የደስ አይበልሽ ተብላ ተረግማለች። አሁን ያለናትኛ ብቻ ነን። አውቃለሁ ወንድሜ ስለዚህ ምክንያት መደርደር ተውና፣ በሙሉ አቅማችን ፈልጋል ልናገኛት ይገባል። ቆይ ሳሮን ስለ ሳሚና ስለ ህይወት ግንኙነት አውቃለች ነው የምትይኝ? እኔ እንጃ ሊሆንም ላይሆንም ይችላል። ካወቀች ግን ህይወት በጣም ከባድ ነው እህቴ። ክህደትን የምትታገስ አይነት ሴት አይደለች። እንዴትም ቢሆን ህዩ የለችም። ሁለቱም ያው ነው ታውቂያለሽ። የውስጤ ጭንቀት በቃ ምንም ነገር እንዳደርግ እድሉን እየሰጠኝ አይደለም። ወንድሜ ተረጋጋ፣ እኛ ከተጋገዘን ህይወትን በቶሎ እናገኛታለን። እስካሁን የሆነ ነገር ካላደረጓት። ቆይ የባለፈው ቦታ እንሄድ እንዴ? ይህንን ያህል እንኳ እንኳን እንጀላ ይመስልኝ። ግድ የለህም ሄደን ብናይ የተሻለ ነው። እዛ በመሄድ ጊዜያችንን ካላባከን። እሺ፣ አይታወቅም የሆነ ነገር እኮ ካገኘን ብዬ ነው። በቃ ይኸውልሽ፣ ሩትዬ ሽሩት ወደ ቤት እንመለስና ከሳሚ ጋር አብረን እንሄዳለን። ቆይ አሁን በዚሁ ብንሄድ አይሻልም? ሳሚ ነው እኮ ቦታውን በደንብ የሚያውቀው። እኔ አብሬክ እንዳለ ስለፈለክ ነው አይደል? ገብቶኛል። ከገባሽ ጥሩ ነው። አንቺ ምንም አይነት ችግር ውስጥ እንድትገቢብኝ አልፈልግም። እንደዚህ መዳፈርሽን ብታቆሚ በጣም ጥሩ ነው። እንዴ፣ ወንድሜ ቆይ አሁን ደግሞ ምን አደረኩኝ? ከገባሽ ጥሩ ነው። ለራስ ብቻ ሳይሆን ለእኛም አስቢልን እንጂ። እንዴ እናትሽ ሳታይሽ አንድ ነገር መሆን ትፈልጋለሽ? ወንድሜ አሁን ይህን ያህል የሚያደርስ እኮ ምንም ነገር አላደረኩም? ምንም አላደረኩኝም። እሩት ድፍረትሽን እኮ እያየሁት ነው። ቆይ በዚህ መሀል አንድ ነገር ብትወኝብኝስ ለሁላችንም እኮ ጸጸት ነው የምትወኝብን። እናታችን አንድ ቀን እንኳን የልጇን መገኘት ሳታጣጠም ልትሞት እኮ ነው። አ ወንድሜ፣ ነገሩን በጣም አከበድከው። እሺ በቃ ከሳሚ ጋር ሂዱ። አንቺ መቼም ይሄን ነገር አይገባሽ። ለማንኛውም በቃ የበቃ ቤት ንግባ። ሳሚ፣ ያገኘኸው ነገር አለ እንደሚመስልኝ ከሆነ ሳሮን ስለ ሁኔታው ያወቀች የቀረች አይመስለኝም። መኝታ ቤት እኮ ስገባ ይህና የውትን ፎቶ አልጋ ላይ ተቀምጦ አገኘሁት። ሳሚ በቃ ስለ ሁኔታው በግልጽ እንጠይቃት። እሷ መጠየቅ ምንም ትርጉም የለው። ቆይ በግምት መከራችን ከምንበላ በግልጽ ጠይቀናት አንገላገልም። እን ችግሩ እኮ እንድና ካልፈለገች እሷ አትነገረንም። መቼም ከእሷ ውጭ ፎቶ ማንም ሰው ሊያስቀምጠው አይችልም። ቆይ ግን እንዴት አገኘችው? ህይወትን ከያዝቻት፣ ከእሷ ስልክ ነው የምታገኘው። የህይወት ስልክ ላይ ሳሚ ፎቶ? ይሄ በምንም ታምር የሚታመን ነገር አይደለም። ግን እኮ ከኔም ስልክ ሊሆን ይችላል። አንተ ግን ምን አስበህ ነው የሰማከው? አንተስ ቆይ እስካሁን ምን ሊሰራልን ነው ያስቀመጥከው? ደግሞ በዚህም ልቀና ነው ሳሚ? ተው፣ አሁን ጸብ አስፈላጊ አይደለም። አረኔ ቢለመነኝ ራሱ ከዚህ ጋር አልጣላም። እሺ እያሰባችሁት ነገር አለ አንተና ዳዊት፣ ባለፈው ዳዊትን ያገኘህበት ቦታ ለምን አትሄዱ እንዴ? እኛ ምን እናደርጋለን እዛ? ህይወትን እዛ ካደረጓት ብዬ ነው። በአንድ ሳምንት ልዩነት እኮ ሁለት ሰዎችን እዛው ቦታ ላይ የሚያግቱ ሞኝ እኮ አይደሉም እነሱ። ይሄንን ነገር ያታሉ። አልሰማም ብላይ ነው እንጂ መቼ እስከ መቀመጥ ይሻላል። ይህ ስልክ ግዴታ ማንሳት አለብኝ። ይኸውልህ ሳራውን ስለ ሁለታችን አውቃ ከሆነ በቁም የምትቀብረኝ ይኸውልህ እሱን ድሮ ነበረሽ ማሰብ የነበረብህ እንዴ ምንድን ነው መሳሳት በኔ ነው የተጀመረው ምንድን ሁሌ በአንድ ነገር ሰውን እየወቀሱ መኖር ቀድሞውን ነበር እንጂ መጥነው መድቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ ትል ነበር እኔ ይኸውልህ እዚህ ቤት የምታሳዝነኝ ህይወትና ህይወት ብቻ ነች እንደው ምን አለበት ለእኔ የምታዝንልኝ አንድ ምስኪን አፍቃሪ ፈጣሪ ከላይ ቢጥልልኝ አንተ ነው የምትወድ ሴት የለችም ይኸውልህ አንድ ነገር ልንገርህ የእህቴ የሚገርመኝ ነበር አሁን ግን የሳውን ጉዳይ ያበቃለት ይመስለኛል። እኔ እኮ ትዳሬን አክብሬ ነው እንጂ እኮ አሰልፍልን ነበር አምጥቼ እዚህ እዚህ እኮ የቀበሌ ሱቅ የለም፣ ምን ሊያደርጉ ይሰለፋሉ? እኔም ብሎ ነዋ እንዴት የሰው መውደድ እንዳለኝ አታቅም። በጣም እኔ ራሱ ግርም የሚለኝ እሱ አለ። ምን ታደርጓለ? ይታደሉታል እንጂ አይታገሉትም። ቀሉስ ቀልድ ነው። ይኸውልህ ሳሙኤል፣ ህይወትም መፈለግ አለብን። እኔስ ምን አልኩ? አንተ እኮ ነው የጀመርከኝ። ከአንተ ጋር ይኸው አውርተን መግባባት እያቃተን አርጃ ህይወትን ካወቅካት ወዲህ ነው እንጂ ከዛ በፊት በደንብ ነበር የምንግባባው። ትክክለኛ ማነትን ሳላውቀው። አዎ ልክ ነህ። ቆይ ግን በእያንዳንዱ ወሬ ማለት የኔን ክብር ዝቅ ካላደረክ አይሆንልም አይደል? ይኸውልህ በዚህ ንትርክ መሀል ደግሞ ቆንጆ ቡና ብታፈላ በቃ፣ አደገኛ ምን ደርሰኝ ነበር የምትሆነው። እንሆን ነበር። በል አይወስንትሆና እኔ ምን። አሁን ሳሮን የት ሄዳ? ያ የፈረደበት ስራ ነዋ። ሌላ የት ትሄዳለች? እሺ፣ ወይ ደውልላታ ጠይቃታለህ። ምን አላረገውም። ራሴም በራሴማ ችግር ውስጥ አልከተውም። አያገባኝም። በአንተ ምክንያት ምስኪኗ ህይወት ችግር ውስጥ ነው ያለች። ስማኝ፣ የቱንም ያህል መጥፎ ነገር ብናረጋት ሳሮን ህይወትን የማገት ምንም መፍትሄላትም። አሁን ነገሩ ከሆነ በኋላ የትርጉም የለው። ከፈለጋችሁ እናንተ ጠይቋት፣ እኔ አላረገውም። ደግሞ ስለዚህ ነገር ባታውቅ ነው እንጂ የሚነግራት ሰው ጠፍቶ ነው ጉዳይ አይደለም። ይኸውልህ፣ ባታውቅ ራሱ ነገሩ ከዚህ በላይ ተሸፍኖ መቆየት የለበትም። አላደርጎም ህይወትን የበለጠ አደጋ ውስጥ አልከታትም። አንተ ብቻ እኮ አለም ላይ ህይወት የምታስበው ዳዊት፣ በቃ ተፋታኝ። እን ምን ጉድ ነው? እኔ ላብድ ነው። የምሬን ነው የምልህ። እዚህ ቤት ያላችሁ ሰዎች ሁላችሁም ልታሳብዱኝ ነው። ፈጣሪ ማር አንተ። ቆይ ያሾፍክብኝ ነው? እንዲህ ያለ አንድ ሀሳብ መጣልኝ። ለምን የሳሮን ስልካ አናስጠልፉም? እሱ ጥሩ ሀሳብ ነው። ግን ቆይ እንዴት? እሱ ቀላል ነው። ትንሽ ገንዘብ ይፈለጋል እንጂ እኔ ማቆሰዋለ ታዲያ እስካሁን እዚህ ምን ትሰራለ ፍጠን እንጂ ኧረ ቀስ አሁን ገና እንደ ሀሳብ አይመጣውት እስካሁን ስልክ እየወረሽ ነው ወዴት ልትሄድ ነው የሳሮን ስልክል እናስጠልፎ ስለሆነ አንድ ማውቀው ሰው አለ ጥሩ ሀሳብ ነው እኔ የምለው አንቺ ግን ያምሻ እንዴ ዳዊት ፊት እንዴት ነው ይህን ያህል ለሳሮን ጥላቻሽን የምታሳዩ እሱ ጉዳይ አይደለም እባክህ ወደዚህ ቤት የገባሽበትን አላማ የረሳሹ ይመስለኛል። በማያገባሽ ነገር እየገባሽ መፈትፈትሽን አቁሙ ሁላችሁም። ሩታይ ሩታይ፣ እኔ እኮ ጻልጅ አይደለሁም። ይልቁንስ ወደ ጉዳይ ኪድና ቶሎ አሳውቀን። ይህን ነገር ግን እንደቀላል ባታዩ ጥሩ ነው። ዳዊትና ሳሮን እውነት እህታቸው እንዳሉ እሺ፣ ያወቁ ቀን ግን ይገባኛል። እኔም አንተም ያበቃልናል። መልካም እድል። አሁን የህይወት ጉዳይ ነው። አንቺም ምንም አይመስልሽም አይደል? ይቅርታ አድርግልኝና ለህይወት መጨነቅ ካቆምኩ በጣም ቆየው። አንተም ባትጨነቅ ደስ ይለኛል። እህቴ ግን እርግጠኛ ነሽ አንቺ እዚህ ነገር ውስጥ እጅሽ የለበትም? ሁሌም አንድ አይነት ጥያቄ ሰለቸኝ። ግን የእኔ መልስ አንድ አይነት ነው። የት እንዳለች አላውቅም። ቆይ ለምን ምንም አላልንሽ? እንጃ ግን ባታምነኝም እኔ ቅር አይለኝም። እኔ የምልሽ እቴ ቆይ ሳሚን ከሌላ ሴት ጋር ጠረጥሮ ያለሽ እንዴ? ምን ሳሚ እኮ የእኔ ባል። ሳሚ ለምን ጠየከኝ? ያው ስራ ስራ ምናምን እያል ስለምትከለኪው እና የእሱ ስራ ደግሞ ያው ከሞዴሎች ጋር ምናምን የተገናኘ ስለሆነ ብዬ ነው። ምን ሳሚ ከሞዴሎች ጋር አይመስለኝም። ድስት ግጣሙን አያጣም። እሱን የሚመጥኑ አንዳንድ ውዳቂ ሰዎች አይጠፉም። እንዴት ማለት? ቆይ ያህ ማለት አንችን የሚጨምራል ማለት ነው? በጭራሽ ግን ሳሚ ማግጦብኝ ካገኘሁ አደባባይ ላይ ነው የምሰቅለው። ግን ለምን ጠየቀኝ? ነገርኩሽ እኮ በስራው ምክንያት ነው። እና ደግሞ ባለፈው ስትናገሪ እንደዛ ለማለት የፈለግሽ መስሎኝ ነው። እርግጠኛ ነህ? ክሱ ብቻ ነው ምክንያት? አዎ። ሌላ ምን ሊሆን ይችላል? አላውቅም። ሩቲ የት ሄዳ ነው? ከተመረቀች ጀምሮ ግራ ብዝታለች። ወይ ስራ አልጀመረች፣ ምን እያደረገች ነው? አዎ፣ ሩቲ እንኳን ትንሽ እረፍት ትፈልጋለሁ ብላለች። ምን ሰርታ ነው የምታርፈው? ከአሁኑ ይሄን አልፈልግም፣ ይሄን እፈልጋለሁ ትንሽ የተሞላቀቀች አይመስልም? ታያት እንጂ ገና ኮሌጅ ናት አይደል እንዴ። እኔ በሷ እድሜ ምን እንደምሰራ ታስታውሳለህ? አንቺ ነሻ፣ እሷ ደግሞ ሌላ ሴት ናት። ሲቀጥል ደግሞ እንዴት እንዳደገች አናውቅም አይደል እንዴ። በቃ ይሄ አንቺ ሊረብሽሽ አይገባም። እንደፈለገች ትሁን። ነገሩ አላማረኝም። በማያገባት ነገር ሁሉ ትገባለች። አሁንም ሕይወትን እፈልጋለሁ ብላ ጦስ ውስጥ እንዳከተ ይሁልሽ ከአንቺ ቸልተኝነት የእሷን ማያገባት ነገር ውስጥ መግባት አስር እጥፍ ይሻላል። በል ጥሩ ሙያ ይዛል። ልጅቷን እየገፋፋ የማይሆን ነገር ውስጥ ከተህ በኋላ መውጫ እንዳይቸግራት ይቸግራል። አትጨነቂ፣ አንቺን ምንም ነገር አታስቸግርሽም። እሺ፣ ዳዊት አነጋገርህን አስተካክል። ለእሷ ከማሰብ እንደሆነ እያወቅህ ለምንድን ነው ነው አማርኛ የምጠመዝዘው? ይኸውልሽ፣ እኔ እንደ እሷ ለማንኛውም፣ ይሄን ውልቆ ነው ያገኙት። ምንድን ነው የልጆች መጫወቻ መርከብ። ምን ላድገው? ምናልባት ለምትረዳቸው ልጆች ከሰጠሻቸው ብዬ ነው። ልክ ነህ። እኔም ሁሌ ይሰራላቸዋለሁ። ገባኝ። እኔ የምለው ቆይ መርከብ ትወጃለሽ እንዴ? ትልቁን ባህር እየቀዘፈ በደስታ የምንፈልገው ቦታ የሚያደርሰን እኮ ነው። አልጠላውም። ግን ይኸውልሽ መርከብ ሁልጊዜ አያሻግርም። ምን? ምናልባት በከባድ ማዕበል ከተመታ ሊሰምጥና ሕይወትሽን ሊያበላሸው ይችላል። ሁሌ እንደምሻገር እንጂ እንደምሰምጥ አላስብም። እንደዛ ከሆነ ደግሞ አንቺ ሞኝ ተሳፋሪ ነሽ ማለት ነው። በፍጹም ሁል ጊዜም ቢሆን የአደጋ ጊዜ መውጫ ጀልባዎች አጠገብ ነው የምቀመጠው። አታስብ። ኦኬ። እንደዛ ከሆነ ልትሰምጭ እንደምትች ታስበያለሽ ማለት ነው። እኔ ሁል ጊዜም እንደሚሻገር ነው ማስበው፣ ግን መጠንቀቋ አይከፋም ብዬ ነው። ይ አንቺ ምኮ የዋዛ አደለሽ። ቅኔ መዝረፍ ጀመርክ እንዴ? ሳሮን፣ የህይወት ነገር በጣም አሳስቦኛል። ለእኔ ወንድምሽ ቅንጣት ታክል እንኳን ክብካለሽ። በቃ አንድ ነገር አድርጌ እኔ ያለሷ መኖር አልችልም። እህትና ነው ወንድ መሆናችን እንጠፋ እንዲ ይኸውልሽ እኔ እስከማውቀው ግን ማፍቀር ኃጢአት አይደለም። እሺ እጭ ወንድሜ በሴት ተልፈስፍሶ ጥንካሬውን እንዲያጣ አልፈልግም። መቼም ስለ ፍቅር ከባድነት ላንቺ አልነግርሽ፣ ምክንያቱም አንቺም ጠንቅቀሽ ታውቂዋለሽ። ከሞየም ሰው ጋር ከሆነ ነው። እስኪ ራስህን ተመልከት። ዳዊትን ገለኋል። እኔም አውቀው ዳዊት ጠንካራና አስተዋይ ነበረ። ቢቀርብ ነው የሚሻለ። አሁን ላይ ከሳሚ ጋር የተዋወቅኩበትን ጊዜ እየረገምኩት ነው ያለሁት። ለምን በምን ምክንያት? ብዙ ነገሮች አሉ። ዋናው ነገር ግን እንደ ባል ከጎኔ ቆሙ ሊከላከልልኝ ስላልቻለ ነው። የማንንም እርዳታ የማልፈልግ በራሴ መቆም የምችል ሴት እኔ። የባሏን እገዛ የማትፈልግ ሴት የለችም። ወንድ ልጅ ለሚስቱ ጀግና መሆን አለበት። ምን ላድርግልሽ፣ አለሁልሽ፣ ምን ልርዳሽ ማለት አለበት። ገርማ እንደዚህ እስኪ ግን ሰምችሽ አላውቅም። ቆይ ግን ከልብሽ ነው? አሁን እኔ ሳይሆን የአንተ ጉዳይ ነው አሳሳቢው። ህይወትን አታገኛትም በቃ እርሳት። ለምን አላገኛትም? የምታውቂው ነገር አለ ንገሪኝ። የምታውቂው ነገር አለ ወይ? ሳሩን አላልኩም፣ ግን ጠላቶቿ ሁሉ ጊዜ እንዳሳደዷት ነው እንደሌላ ጊዜው ተመልሳ ባትመጣስ? አገኛታለሁ። እንደዚህ ብለሽ ተስፋ ልታስቆርጭኛ አትሞክሪ። ምከረው ምከረው እምቢ ካለ መከራ ይምከረው ነው አቤት አበት፣ ማን ልበል? ስለምን ጉዳይ? አይ ማንነትህን ካልነገርከኝ በጭራሽ አላገኘህም። እኔን የሚመለከት ምን ጉዳይ ሊሆን ይችላል? እርግጠኛ ነህ? እሺ የት እንገናኝ? ጥሩ? ማን አባህ ነህ? እኔን ለማስፈራራት ምን አይነት ድፍረት ነው ያገኘኸው? ከማን ጋር እንደተጣላህ አልገባህም የለም። ሞትህን ብቻ ሳይሆን ገሀነብን እንድትናፍቅ ነው ማደርግ። ሺ ስማኝ፣ ጠንቀቅ። ሺ ምንም አይነት መረጃ እንደሌለክ እንዳታውቅ፣ ለማስፈራሪያ የሰጠውክን ዶክመንት ኮፒውን አስቀምጥላት አንተን እንዳታይክ በምላሹ ደግሞ ህይወትን ነፃ እንድትለቃት ነው የምጠይቃት እኔ እሱ አያሳስበኝም ከፈለገሽቱ ሰደው እሺ በቃ ደውልልኝ ደሞ እንዳልኩክ ተጠንቀቅ ሴትዮዋ የሴጣን ታላቅ እህት ናት አራት አይን ያላት እሺ በቃ አደራ ደውልልኝ ቻው ሄሎ፣ ማይኮዬ አማን ነሽ? እንዴት ነሽ? እባክህ ትንሽ ደብሮኛል። ምን አውቀ ነው አይደለ? እና ታዲያ ምን ችግር አለው እንዴ? ታደኛ ጋር ትመጣላ። ሳሮንም በጣም ነው የምትወድ ታውቃለህ አይደለ? ደስ ነው የሚላት። እንኳን ታዲያ፣ ታነ ምን ችግር አለ? እኛ ጋር ትሆናለህ። እሺ፣ ለማንኛውም የለውም፣ ስትመጣ ደውልልኝ፣ እኔ ወጥቼ እቀበልሃለሁ። በጣም ደስ ብሎኝ አለ። አባቴ በጉጉስ ጠብቅ የነበረው ፕሮሰስ ተሳካልሀ እግዚአብሔር ይመስገን። ለማንኛውም ደውል፣ በቃ እሺ፣ እሺ፣ እኔም እደውልልሃለሁ። ያትነህ እየታየኝ አይደለም እ የምን ዶክመንት ወደ ግራ ዙሪ ለው ደግሞ ከኔ ምን ፈልገ ነው? ምን ህይወት ያለ ያስቋጥም ደግሞ ዶክመንት ኦርጅናል አይደለም። ሲቀጥል በዚህ ነገር እኔ ተጠያቂ አልሆነም። ምን እርግጠኛ ነህ? የተረገማችሁ ስሞኝ፣ ህይወትን ብትለቀቅ ተመልሰ ወደ እኔ ነው የምትመጣው። በማንኛውም ሰዓት ልገላት ትችላለሁ። ነገእዚህ ቦታ ላይ ኦርጅናሉን ዶክመንት ስታስቀምጥ የምትፈልገውን ታገኛለህ። ጨርሻለሁ እኔ። እሺ እንዴት ሆነ? ስልኮን አስጠለፍከው? እስቲ ቀስ በል። እዚህ ቤት ግርግዳው ሁሉ ጆሮ አለው መሰለኝ አንተ ዝም ብለህ የጠየከውን ነገር መለስ። ዝም ብለህ አትንቦቀቦቅ። ኧረ እና የሰደብከኝ ነው የምነግርህ። አንተ ራስህ ነህ እኮ እንደ ሰደብህ የምታስገድደኝ። ተው እንጂ ሰደበኝ ብዬ ማለት ነው። ሳሚ፣ በፈጠረህ ተወኝ። በቃ አሁን ዝም ብለህ ንገረኝ። እንዴት አድርግ። ትንሽ ጊዜ ይወስዳል ብለውኛል። እኔ ደግሞ አንተን ተማምኝ የዚህ መቀመጤ ይህ ሲስተም ጉዳይ ነው። ከመጠበቅ ውጭ ደግሞ ምንም አይነት አማራጭ የለኝም። አንተ ደግሞ አንድ ቀን መጠበቅ ይከብደኛል አትለኝም መቼስ። ለነገሩ ነገም ቢሆን ሩቃ አለ። ይሁን እንግዲህ ምን ይደረጋል ክፍያው ግን ውድ ነው። ለእሱ አትጨነቂ። ለ ብቻ እሱ ያግዘን እንጂ እኔ ራሴ ከፍላለሁ። ችግር የለ። እሺ ሩት፣ የሆነ ነገር አግኝቻለሁ እያለች ነበር። ምንድን ነው ያገኘችው? እኔ አላውቅም። ቤት ግን አላገኘዋትም። ቆይ እርግጠኛን እንደዛ ብላለች እንዴ? አዎ። እንዴት ሆንልን ብላ እኮ ደውላልኝ ነበር። ጥሩ ነገር በሆነ በእናት ሳሮን፣ ምንም ግድ እንደማይሰጣት ነው የተናገረችው። እና ምን እንድትል ነበር የጠበቅከው? አላውቅም ግን በእሷ ጉዳይ በቃ ተስፋዬን መጨረስ አልፈልግም። አንድ ያልገባኝ ነገር ቢኖር ሳሮ እውነቱን አውቃ ከሆነ ህይወት ተመልሳ ስትመጣ ጋነም ነው የሚሆንበት ቤት። አንዴ ብቻ ባገኘዋት እንጂ እኔ ራሴ የማደርገውን ነገር አውቃለሁ። ሁሌ ጠበቅሻለሁ የሚል ቃል ስሰጠት ሰማለሁ። ግን አንድ ቀንም ስታድናት አይቻላቅ ልክነ በዚህ ጉዳይ ብትመታኝ እቀበላለሁ። እና ጥፋትን ታምናለ ማለት ነው። በህይወት ጉዳይ ተገቢውን ጥበቃ ስላላደረግኩላት፣ አዎ አምናለሁ። ጅብ ውሻ ጮኸ ነው ነገሩ። ግን ደግሞ ፈጣሪ ነው የሚያውቀው። አረፍደም ህይወት እየተሰቃየች እንደሆን አውቃለሁ፣ ግን አላጣትነ እሱን ደግሞ በደንብ ጠንቅቅ አውቃለሁ። ይህ ስድስተኛ ስሜት ግን እብድ ነው የሚያደገ፣ አታዳምጠ። ግን ልክ ቢሆንስ? አንተን ከማስጨነቅ ውጭ ምንም አልፈይደለም። ልጨነቅ ከዚህም ነው የሚገባኝ። ህይወትን ላደረግኳት ነገር መጨነቅ ሲያንሰኝ ነው ሄሎ ሚኪ፣ አለሁልህ። እንደት ነህ? ትችላለህ፣ በማንኛውም ሰዓት መምጣት ትችላለህ። ደውልልኝ። ሚኪ አብሮ አደግ ጓደኛ፣ ሳሎን እኮ ስለ እሱ አውርታ አጠግም ነበር። አዎ፣ አንተ ደግሞ የድሮ ፍቅረኛዋ እየመሰለህ ትቀና ነበር። እሱ ገና ድሮ ነው ጀማሪ አፍቃሪ እያለሁ። አሁን ግን ትልቅ ሰው ሆኛለሁ። ስለዚህ ከመጠርጠር ወደ መጠርጠር ተሸጋገር ያለው ነው የምትለው? ለነገሩ ምን መጠርጠር ብቻ አድርገም አሳይተኛል። እና እዚህ ሊመጣ ነው? አዎ፣ ወደ ውጭ ለመሄድ ፕሮሰስ እየጨረሰ ነው። እናም እዚህ መጥቶ ለአልጋ ምናምን ከሚከፍል እዚህ ይመጣ። ችግር አለ? ይቻላል። እኛ በሾች እንግዳ መቀበል ባህላችን ነው። እውነት ነው። ከሳሩን ጋር ተስማምተናል። ይኸው ስታወራ ሪኮርድ ያረኳት።